ከአንተ ጋር ስነጋገር ህዝቡ እንዲሰሙ ደግሞ ለዘላለም እንዲያምኑብህ፣ እነሆ በከባድ ደመና እመጣልሃለሁ አለ ሙሴን። የዚሁን ቃል ለእግዚአብሔር ነገር ደግሜ ያነባለሁ። እግዚአብሔር ሙሴን ከአንተ ጋር ስነጋገር ህዝቡ እንዲሰሙ ደግሞ ለዘላለም እንዲያምኑብናል እነሆ በከባድ ደመና እመጣልሃለሁ፣ በከባድ ደመና እመጣልሃለሁ። ጎናቸው ያለውን ሰው እግዚአብሔር በሉት፣ ባለመንከው መንገድ ወደ አንተ ይመጣል በሉት። ለጌታ ክብር ይሁንለት። እንቀመጣለን። ሶስተኛ ወር ላይ ነው እዚህ መጽሐፍ ውስጥ ትመለከቱ። እስራኤልን ከግብጽ ምድር ወጥቶ ማለት ነው ሶስተኛ ወር ላይ ነው። በሶስተኛ ወር ላይ ሆነው ባሉበት እየተጓዙ ባሉበት የሚገርመውና የሚያስፈልገው ይሄ የእግዚአብሔር ሰው የሰማንያ ዓመት ሰው ሆኖ ነው ጌታ ለትልቅ አጀንዳ የለይ ከግብጽ ምድር አራት መቶ ሰላሳ ዓመት የባለውነት ዘመን በቃ ብሎ የተጠቀመበት የእግዚአብሔር ሰው ሙሴ እድሜው የሰማንያ ዓመት ጎሮሳል። አርባ ዓመት በግብጽ ነበር። አርባ ዓመት ደግሞ በምድረ በዳ እረኛ ሆኖ የእግዚአብሔርን ስሰቡቃ መስማት ማየት እንዳይችል በአምላኩ ፊት እ እያለ ያለ ሰው ነው። ስለዚህ ለዚህ ሰው እግዚአብሔር ምዕራፍ ሶስት ላይ ዘዛፍ ላይ ተገልጦለት ከብቶች እየጠበቀ በሳት በመግባር እየተናገረ ወደ እስራኤል ምድር ላጠው ያንን ሰላሞን ኃያል የመሰለ ቡድን የገዛ በብዙ አይነት መንገድ ብዙዎችን ጨቁኖ ይገዛ ነበረ። በዓለም ላይ ታዋቂ የነበረ ሰው በእርሱ ስር ያሉትን ህዝቡን መንጭቆ ያወጣበት እግዚአብሔር የተጠቀመበት የተቀባ እግዚአብሔር ሰው። እግዚአብሔር የተመሰገነ። በየዘመናቱ እግዚአብሔር ሰው ይስጠል። እስኪ ሰው ስጠን። መኑ ኢየሱስ ጌታ። ከሁኔታዎች ውስጥ የሚያወጡ ሰዎች እንኳን ግብቷቸው እግዚአብሔር በተለየ መንገድ የሚጠቀምባቸው ከሁኔታዎች ውስጥ አንዱ አንዱን የሚረዳበት እኮ የራሱ ነገር አለ። አንዱ ላይ ሌላ ነገር አለ። አንዱና ሌላው ላይ ሌላ ነገር አለ። የሚገርም ነው። ስለዚህ እግዚአብሔር ከግብፅ ምድር አውጥቶ የሚገርመውና የሚያስገድቀው እራሱ እግዚአብሔር በቀን በደመና በቀን በደመና ለሌት በብርሃን ደመና በለሊት ደግሞ በብርሃን አምድ በአየሩ ላይ በሰማዩ ላይ እፊት እፊታቸው እየሄደ ምን ያደርጋቸው ነበር? ይመራቸው እግዚአብሔር ይመራቸው ነበር። ከዚህ ክብር ጋር ተደምሮ ነው ያለው ሙሴ እግዚአብሔር

እግዚአብሔር እዚአብሔር ላስቀበጥ በአንታ ወጌ ለምሰራ እሰማ እግዚአብሔር ሌላ ነገር ይፈጥራል። አሜን በለው። አሜን፣ የክርስቶስ ወንጌል እንደ ቀልድ በተወራበት ዘመን በዚህ ዘመን ተፈልጎ ወዴት ናችሁ ተብሎ ወደ ኢየሱስ የሚመጣበት ቀን ይመጣል። ጥሩና አሜን በለው

አምላክ አበይ በክብር ደመና ይመጣ፣ አሜን። እሱ ይመጣል፣ አሜን። ኢየሱስ ያድና፣ አሜን። የእግዚአብሔርን ቃል ጠብቆ የከበረውን ቃል ጠብቆ ጌታ ብቻ አይደለም በክብር ይቻላለን እሳት ጭምር በቤት ውስጥ። ዋው አይገርማችሁ! ቃል ያላቸው ተስፋ ያላቸው ከጌታ ጋር ጋ ጌታ ያላቸውን የሚጠብቅ ልባቸው እርሱ ጋር ያ ክብር መጣ፣ ቤት ሞላው። ዛሬ ቤትን ይሞላል። ኢየሱስ ያልና ቤትሽን ይሞላዋል። የተስፋ መቁረጥ ቤት አይሆንም፣ ቤት የመገለጥ ይሆናል። አንድ ሰው የሚያምን ይሆናል ይበል። ደመና ሸፈናቸው በእያንዳንዳቸውና የእሳት ልሳን ተቀመጠ መንፈስ ቅዱስ ወረደባቸው።